አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ተመልካቾቻችን እንደምን አላችሁ? እኛ ደህና ነን እናለንላችሁ። ዛሬ ወደ እናንተ ብቅ ብለናል ማለት ነው። ያው የትላንትና ማታው ቆይታችን በጣም ደስ የሚል የሚያምር ነበረ። ዛሬ ደሞ ያው በሌላ ፕሮግራም ወደ እናንተ መተናል። ያው ዛሬ ቀኑን እንደምታውቁት ጁማአ ነው። ያው ሰላም በላችሁ ያለውን ነገር ያው እንግዲህ ደስታ በደስታ ነው። በቃ ፈንደክ ደክ ምናምን ፏፈች እያለ ነው የምንገኘው። አያቴ ትላንትና መታ፣ በቃ በጣም ደስ ብሎናል። ቤተሰብ ሊጠይቃችሁ ሲመጣ አንዳንዴ ደስ ይላል። ማታ ያው ጥንቅሻችን ናም ዘይቱን እየበላን አይታችሁን ነበረ። አሁን ደግሞ ጁሙአ ነው። ሐሙስ ማታ ነው የመጣችሁ፣ ተቀብያ ምናም ደስ ብሏታል። እሷም ከመርሳ ወደዚህ መታ። ያው በጣም መወዳት አያቴነች ና አሳደገችኝ ምናምን ነው። ብቻ ወሬ አላብዛባችሁ። ለማንኛውም ዛሬ ጁሙአ ነው። ጁሙዓን እንግዲህ ፈረሽረሽ አድርገን ቡናውን ምሳውን ምን ምን አዘጋጅተን ው ያው ድምቅ ብለን ወደ እናንተ መታገል። ያው ቤተሰብ ሲሰበሰብ መፍዘዝ የለም ደመቅፏ ነው የሚባለው። ና ደመቅፏ ልንል ነው ድምቅ ብቅ ብለን ው አያቴ ጋር ጁሙ እናሳልፋን ማለት ጁሙችን ሰግድን፣ ወደ ምሳችን፣ ከምሳ ወደ ቡና እያልን እየተጫወትን ቤታችን ጋር እንውላለን። አብራችሁን ሁኑ። ያው አያቴን የምትወዱ ሰዎች ካላችሁ ላይክ ላይክ ላይክ እያደረጋችሁ ያው እንደምትወዳት ምንም ጥርጥር የለም። አዲስ መስገቡን ካላችሁ ሰብስክራይብ አድርጉ፣ ከጎናችን ሆኑ፣ ተከታተሉን። ያው ከኛ ጋር ሆናችሁ ሳቁ፣ ቪዲዮችንን እያያችሁ እንደምትዝናኑ ተስፋ እናደርጋለን። እኛ ጠይቀን የመጣችሁን አያታችንን ለማስደሰት እናስደስታለን፣ ጎንበስ ቀና ያልነው ማለት ነው። አብራችሁን ሁኑ። ከምንዲ በደካብኝልኝ ውለጅ ክበጅ ጌታ ያዋ አሁን ሮች ምን ያመት ይሆን

ቁጭ ስል እንዴት ያለ ደስተኛ አገኛለሁ። እና ቤተሰቦች እንግዲህ ያው ማታ ነው የመጣችሁ? አዎ፣ ማታ ትንቅሽ ምናምን አሳይተናቸዋል። ደግሞ አሁን ጁማአ ነው። ፋፈሽ ብለ እንደዚህ ቡና ተፈልቶ ምሳ ምናምን ዘጋጅታ አዎ፣ ዱዓ ለማስደረግ ፋፊ። አዎ የሁላችሁ ምሳችን ልንበላ ነው ማለት ነው፣ አያ እናታችን ይሄን ልክፈትልሽ እንብላ። ቤተሰቦች እንግዲህ ምሳችንን ነው ያው እንብላ አ ምን በስሚላሂ ታያቴ ጋር ዛሬ በጣም ደስ ብሎን ምሳችንን እየበላን ነው የምንገኘው። ፈራርሸናል። ለዚህ ምናምን ቡናችንን እንጠጣለን። ያው ፋፊም ትመረቃለች። ገና ከጅምሩ ስታስታጥም ምናምን ተመርቃለች። ይለያል ነው የምላችሁ። ከመርሳ አንስቶ ኮምቦልቻ እኛን ለመጠየቅ እንዴት ነው ቁጭ ብሎ ደግሞ ያን ቤት እንደዛ ብሎ ቁጭ ብሎ መዝናናት ያላለ ከነቢ ያለ ቤት እንጂ ፋቶ እንብላ ብለናል። ያው ነግረናቸዋል እንግዲህ አልበሉ ይበሉ አልበሉ አልበሉ የምመነሱ የአንተው አዎ እ እኔማ እኛ አጎርስ ቆይ ቀደም ጉ- ከቤተሰብ ጋር እንደዚህ በጣም ነው ደስ የሚል። እውነት ለመናገር ወላሂ ባለፈው እዛ ሂጅ እንትን ስላት በቃ በጣም ነበር ደስ ያለኝ። አሁን ደግሞ ጭራሽ ይባስ ብላ እኛው ጋ ስትመጣ አልጠበኩም፣ ነው አይጠበቅም። እመጣለሁ ብዬ አህ ማንኛው ልስ እሺ፣ እሺ

ሰው በቤቱ እንግዲህ ይሆናል። ዲካሙ ሽርጉድ ግድ ነው። እንደዚህ ይሆናል። እየበላ ነው። እንዴት አይፍታሉ? ስንወጣ እንደው ምን ተሰምቶሽ ነው? እኔ ያለው ገጠር እንደው አሁን ሰው አይመስለኝም አገር አይመስለኝም። ወይም ስትሰሚ ምን አልሽ? ለቀን ወደዚህ

የአየር ማረፊያው ይሻል ወይስ የአየር እንጀራ ጣል ጣል? የአየር ማረፊያውን ማሳላው ወላይ በቃ ቡናችንን እንጠጣ። በኋላ ቡናችንን እንጠጥተን እንወጣለን። እማን ይደርሳል?

ሳምንት ቆይተሽ ተጫውተሽ እንደውም ለምደሽ በዚህ ነው የምትቀሪው። ያው አገሩ ያስለምዳል። በዚህ ነው የሚያስቀረው። አልሄድም አልኩ እና ቤተሰቦች ያው ምሳችን እየበላ ነው፣ እንጨርስና ደግሞ ቡናው ላይ እንገናኛለን። አራችሁንኑ ተከታተሉ በደንብ ብ ያው ቤተሰቦቻችሁ ጋር እንደዚህ ደስ ይላል። ሊጠይቋችሁ መቶ ምናምን ትንሽ ደክሟት ነው ስራው ምናምንትን ስላላት ትኩስ እንጀራ ጋግራ ምን ብላ ምን ብላ ነው። እና ቤተሰብ እንግዲህ ያው ምሳችንን በልተን አሁን ወደ ቡና ሰዓት ላይ ደርሰናል ማለት ነው። ማዘርም ያው እየጠበቀች ነው፣ ቡናውን ሰከን ይበላል። እስኪ ንገሪያቸው ስለ ቡናው ነው። ስኳሩን ጨምረሻል ወይ? አዎ ጨምሬ ያለን ቡና አይደለም፣ እዚህ ያለ ሰው እዛም ያላችሁት እንደምትወዱት፣ ያው እንደገና ወይ ደግሞ እናያታለን። ቡና ላይ ቆንጆ ቆንጆ ነው አይደለም የሚለው ባያት ሲቀመስ ነው ምን እንዲህ የምሆንላት ነው የምፈልገው። ቡና ና እንዲሁም እንዲህ አድርጌ እጠጣለሁ። ምን መቀነቴን ፈጥቼ ቁጭ ብዬ በላሁት

እና ቤተሰብ እንግዲህ ያው እንደምትመለከቱን ያው ቡናውን ተቀርቷል ተመርቃለች፣ ተመርቀናል፣ አሜን ብለናል ማለት ነው። ፋሚሊ እዚጋ ያው ቡናውም እየተቀመሰ ይገኛል። እኔ ብቻ ነኝ። እስኪ እኔ እንኳን ለነገሩ ሁል ጊዜም አሪፍ ነው ቡናች። እስኪ እናቴ ደግሞ ተወስን እስኪ፣ ምንድን ነው እንዴት ነው ቡናው? ምርጥ ቡና ቆንጆ ነው። ምርጥ ቆንጆ ቡና። እስማርት ነው። ቀሽት ነው። እስማርት ነው። እስማርት ነው። እንዲህ አለም የለ